እንደ ንጉስ ከዙፋኑ እንደ መሪ ሰው ከጎኑ እንደ ሌለ እያወቀ በመንግስትህ በመጣ ቀን ዕለፍብኝ በመንገዴ እንዳትረሳኛለው ድንገት ማንነግሮት ነው ያ ወንበዴ ሁሉም ጥሎት እየሄደ በመስቀል ላይ ሲወጣጣ ጌታ ይሆ የሚል ሐረግ ይሄ በዳይ ኬታ መጣ ባህሪህን እያወቅሁት ለገዳይ ፍጹም ትሁት ከወንበዴው ተናንሼ ይሆን ከውን ረሳሁት እንዳሰብኩት ሳይሆንልኝ ጓዳ ቤቴ ሲመዘበር ጸልይ ብለህ ነግረኸኛል። ጸሎት ማለት እንዴት ነበር? ጸንቶ የሚኖር የእዮብ ልብ እንደሌለኝ እያወከኝ የድንግል ልጅ ለማን ተውከኝ? ማቀርብልህ ነገር ሁሉ ቀሎ ሚዛን ባያነሳም ዋጋ ያገኛል የእኔ መባ በክብር ፊት አይረሳም። ያደልከኝን ንጽህና ለበረስኩኝ እንደ ቀለም የኀጢአተኛ ሰው ጸሎት ያርጋሉ የመዳን ያለም የሠራውን እያወቀ እንዴት ምረው ልቤ ጓጓል ይጓጓል የጻድቅ ሰው ጸሎት እንጂ የሃጥ ጸሎት ኃይል ያደርጋል። ግና አግዘኝ ግና አግዘኝ መድኃኔ አለም እውር ድንብር ነበርኩና እያየሁኝ እንድመጣ በሰሊሆም ጸበል ዙሪያ ተጠምቄ እንድወጣ የትምጥዬ እጄን በትር እንድመለስ ዓይኔ በርቶ በፊቴ ላይ ብተፋብኝ በመሬት ላይ ኖሩ ቀርቶ ምን አለበት? እኛ ኀጢአት ለመስራት እንደምንቸኩለው ሁሉ እሱኛን ለመማር ይቸኩላል። በዚህ በጾም ወቅት ትንሽ የበረከት ሥራ ሰርተን ብዙ እንዲምረን የጀመርነውን የሙታን ሳማር ቅዱስ ሚካኤል ገዳምን የአባቶችን በዓትን ጨርስ በኢትዮጵያ ንግድ ባንክ 1044 2598391 ላይ እንዲሁም በአቢሲኒያ 1410 2944 ላይ አስራታችንን እናውጣ።